የተከበሩ ዶክተር አቢይ አህመድ ዛሬ ወየተኛ ጊዜ መገናኘታችን መገናኛታችን ከመጠን በላይ ደስታ ይሰማኛል። በቃሉ አከብረው የተናገሩትን የሚተገብሩ የኢትዮጵያ ልጅ መሆኑን መሪያችን በመሆኑ ክብርና ደስታ ይሰማኛል። ፈጣሪ አምላክ አባቱን ሲፈጥር አህመድ አንድነት ህብረት ነው። መደማመጥ ድል ነው። እርስዎን ሲፈጥሩ አቢይ ኢትዮጵያን አንድ አድርግ አንድ ብንሆን ይሻላል ብሎ ሲያመጡ እውነትም የኢትዮጵያ ህዝብን አንድ ለማድረግ እያደረግከው ያለው ጥረት ከመጠን በላይ የሚያስደስት ነው። ለዚህ ተምሳሌት ባለፉት ሥርዓታት ታርጋ እየተረጠፉባቸው በሀገራቸው እንዳይኖሩ ተሰደው በተለያዩ ሀገራት ተመልሰው ሀገሩን ሲዋጉ የነበሩት አካላት ሄደው ወደ ሀገር ተመልሰው በዲሞክራሲያዊ መልኩ መቶ በሀገራቸው ውስጥ እንዲታገሉ ማድረጉ ይህ ተምሳሌት ነው። በጦርነት ውስጥም እያሉ ትናንትና አዲስ አበባ ባደረግነው ጉብኝት ሁላችንን የኮራንበት ልማት ነው። ስለዚህ እነዚህን ኢትዮጵያን ምን ያህል አንድ እያደረግ መሆኑን የሚያሳይ ነው። ሀገራችንም አዲስ አበባ በስም ነበር፣ አሁንም በተጨባጭ አዲስ አበባ መሆኗን በተግባር አሳይተሃል። ይህም ፈለግህም በቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻደሊ ይህም ፈለጎን ተከትለው ከሀገር ውጭ የነበሩት መሳሪያ ይዞ ስታጠቁ የነበሩት ከተወሰኑ አማሮችና ከጀናራ ከፍ ያሉ ጋር ሄደው እነሱንም የእርስዎም ፈለግ ተከትለው ወደ ሀገራቸው ገብተው በሰላም መልኩ ሰላም ሰፍነው ከጦርነት በአሁኑ ሰዓት ላይ ከሌላችን ተሻግሮ የልማት ጅምር ላይ መሆኑን መግለጽ ይፈልጋሉ።